እንዴ የተሻለ ነው ብትቀምሺው፣ የተሻለ ነው። ወይኔ እንዳትተልሽው ብሩኬ ድረስ እህትህን ጠጃ ጠጥተውና አልዋል ያዞሩልህ ነው። ጉድፈላ እግዚአብሔር ይመስገን ተሽሏታል፣ እና ደስ ብሎኛል። ወይኔ ምንቴ ዘንድሮም ዘንድሮም የሀይሚ አፍቃሪ ና በመስቀሉም የሀይሚ አፍቃሬ ነህ አንተ ነች። ኧረ ጉድፈላ ያን ተስፋ ደሰት አልችልም ማለት ሃይሚን እንደምወዳት እንደማፈቅራት እኮ ቡታጅራ መታልሃለች። ቡታጅራ አግኛት እስኪ፣ ወንድ ከወንክ ማለት ነው። አግኛትና ብሩክ አበጥሮ አበጥሮ ሲጥልህ ማለት ነው። ልክ ትገባለህ። ቤተሰቦች መስቀልን ፏፍሽ ብለናል፣ ግን ካሜራማን የለንም። ሙሉን መግባት ፈልገን መግባት አልቻልንም። ቤተሰቦች ለቀረጻችን ይቅርታ ይደረግልን። እንዴት ናችሁ? እንዴት አላችሁ? በዓሉ እንዴት ነው? እኔ ጋ ሁሉ ሰላም፣ ሁሉ አሸወይና ነው። ትናንትና በሰራሁላችሁ ቪዲዮ ራሴ አውቄያለሁ፣ ራሴ አሄ የዝንጀሮ ቄጥ ይመስላል ብዬ። ትክክል እኮ ነኝ፣ እውነቴን ነው። ቻብስቲ የሌለን የደመቀው ቪዲዮን ሳየው ማለት ነው። ግን እኮ የተቀባሁት ትንሽዬ ነው ኖርማሊ፣ ግን ምንም አላላችሁኝም። በጣም አርጌ ነው የማመሰግናችሁ። በጣም አርጌነው የምወዳችሁ። ትናንትና በጣም ነበር ስድፍ የጠበኩት ማለት ነው እግዚአብሔርን። ምክንያቱም አንደኛ ፊቴም ተቀይሯል፣ ሁለተኛ ከንፈሬ እና በቃ ለራሴ እያሳቀኝ ነበረ ቤተሰቦች እና ደስ የሚል አመለካከት ነው የሰጣችሁ። በጣም አድርጌ አመሰግናለሁ። ከምን ጊዜውም ማለት ነው ምንም አይነት እንትን ነቀፌታ የለውም እና ቢኖረውም አምኜበት ነበረ። ምክንያቱም ይገባኛል ብዬ ማለት ነው። እና ዛሬ እንግዲህ፣ ዛሬ መስቀል ቦታ ሲሄድ ነው ይሄን ቪዲዮ የቀረጽኩላችሁ። አሁን ልንወጣ ነው ከቤት በስንት መከራ ተሳክቶልን ልንሄድ ነው። እንግዲህ አስባችሁታል ከ ዱባይ ድረስ መሄድ አስባችሁታል፣ እንዴት እንደሆነ እና ፈጣሪ ካለ ካወቅኩት ማለት ነው ዱባይ ምግብ ቤትን ሳላይ ዱካ ምግብ ቤትን ሳላይ አልመጣም። ከሄድኩ ማለት ነው ዱባይ ደርሼማ እሱን ሳላይ አልመጣም፣ አደል ጋይስ? እና ለማንኛውም ቀሚሴን ተወዱታላችሁ ብዬ ባለሙሉ ተስፋኔ ማለት ነው። ይሄን ይመስላል። እንደዚህ ወኜ ነው ዱባይ የሚሄድላችሁ የኛ ውድ ቤተሰቦች ያው እኛ ሙሏችን ሁል ቀን ቤት ስለሆነ ብቻችንን ፈታ ዘና ብለናል። ጓደኞች ድሞሽ ብለው ካሜራ ላይ የሚገቡልኝ ከሆነ እዛ ከሄድኩ በኋላ ቀርጭላችሁ እመጣለሁ ማለት ነው። የኛ ውድ ቤተሰቦች አንዳንድ ጓደኞችም እዛ ይኖራሉ እና ግን ለሁላችሁም መልካም በዓል እንመኝላችኋለሁ ማለት ነው። ሌላው ሲቀጥል ደግሞ እንግዲህ የቡታጅራ የቲቦሮች ትናንትና እንዲህ ጉድ እኮ ነው። ትናንትና ማለት ነው እንትና ማለት ነው ህያብ ሂያብ የተንቢ ወንድም ሚስት ማለት ነው መቀሌ ሄዳለው ብላ ፎግራን በአቋራጭ በዓሉን ለማሳለፍ የተጠቀሙት ሲስተም አይገርምም ግን ኧረ! በዚህ ልክ ብልጠት ለውሸት በጣም በጣም በጣም ጭንቅላት በጭንቅላት ስራ የተሰራ ስራ ነው ይህ ስራ። በዓሉም እንዳያልፍባት መቀሌ ልትሄድ ነው ብለን ስንጠብቅ ልጁም ሄዶ እነ ሩታ ጋር አብሮ የሚሰራ ልጅ አለ። የሆነ ልጅ በቅርብ ጊዜ እንደውም ሩታ እንዴት ነበር? ምን ምልክት ልስጣችሁ? ብዙ ወንድ ዛ ስለመጣች ሩታ አታውቁትም። የሳመን ብቻ ነው የምታውቁት ከዛ ውጭ የሆነው አሁን በቅርብ ጊዜ ያመጣችሁ ልጅ እሱም ልጅ አለ። ከዛ ዛ ሄዶ በዓሉን አላከበሩም እናንተ አረ የቲቦሮች አረ ካአሁን በኋላማ ትነቃላችሁ ብዬ አስባለሁ እናንተ ግን ምንድን ነው ቲክቶክ ላይ እርስ በራሳችሁ ትሳደባላችሁ፣ ትዘቃዘቃላችሁ። እነሱ ግን ምን ያክል ፍቅር እንደሆኑ በዚህ ጋር ዶላራቸውን ይዘራሉ በዛ ጋር ደግሞ በዓላቸውን ድምቅ ብለው ጭራሽ እኛንም ከምንም አልቆጠሩንም። ሲጀመር ኦዴንስ ምናምን ምናምን ሲጀመር ምንም አልመሰላቸውም። ሲጀመር ማለት ነው እስካሁን ድረስ ያላየወት ዳኒ ሮያል ማለት ነው። ዳኒ ሮያል እና ጽጌ እንደዛ ተጣልተዋል፣ ግን እነሱን ቪዲዮ ላይ አላየሁም። ከዛ ውጭ ግን አብርሃም ታሟል ተባለ። ይሄው እንደዛ ውዝ ውዝ እያለ ነበር እየጨፈረ ነበር። ታስባችሁታል። ብሩክና ሃይሜ እዚህ ውስጥ አይገቡም ሲጀመር ትናንት ነው። ምክንያቱም እነሱ ትክክለኛ ሰዎች ናቸው። አሁን ላይ ማለት ነው። ያው ከሚዲያው ቢጠፉም ስላልተመቻቻቸው ነው። በዓል ነው። እንደገናም ደግሞ ለየወንድሞቻቸው ቪዲዮም እየሰሩ ነው። ገባችሁ? እነሱ ጋር ምንም ችግር የለም። ነገር ግን ሀይሜንም አላየናትም ነበር። ትናንትና የገጠሩ ቦታ ከብሩኬ ጋር ሄዳለች። አይታችኋል? መስቀሉ ደመራው ሲለኮስ ግን የት ቦታ ነው የሄዱት? እናንተ ምንድን ይመስላል ይሄ? ምንድን ነው ውጭ ሀገር ያለው ይሄ ምንድን ነው ዘንባባን ምናምን የሚባለው? እሱን ይመስላል። እሱ ላይ ነው የፈነዳ የነበረው። ሀይሜ ስቶሪ ላይ ፖስታ አይቻለሁ ማለት ነው። ሄዳለች ኦልሬዲ ማለት ነው። እና ከትናንትና ከጉዞ በኋላ ትናንትና ፍራንኩ ቦታ ሲሄዱ ማለት ነው፣ ሲሸወዱ፣ የመለኛውን ልጅ ታቅፈው ማለት ነው። እና እሷን ራሱ ቲክቶክ ላይ በስማም የፎግሩኛን ብላ ነበር። ሃይሜ ፈርታ ነበረ። ቆንጆ አርጋችሁን የፎገራችኋት። ባለፈው ቡርኬ ታቀፋት ልጅ አለች። ሃይሜ የታቀፈች ፎጣ አለ። የምር ልጁን ደግሞ ታቅፈው ብትወጣ በጣም ደስ ብለናል። ግን ምንድን ነው ችግሩ? አሁን እኮ በእምነት ማንም ሰው እነሱ ልጅ እንዲያቅፉ ወይም ደግሞ ሌላ ነገር እንዲያረጉ እየተፈቀደ አይደለም። ምክንያቱም በጣም የሚያስጠላ የሚያስጠላ ነገር ነው የምታደረጉት ፎቶ እኮ። በተለይ በልጅ በሕፃን እንኳን አታዝኑ። ሌላው ቀርቶ ሩታ እንኳን እርጉዝ ሆና ወይኔ፣ እንዴት ነው ጭውት ያላችሁባት? ግን እሷም ደግሞ ወጥራ በዛ ልክ እያለቀሰች ውሸት ማስመሰል በኢየሱስ ስም። ኧረ፣ ሩታ ምን ሆና ነው ግን እንዴት ነው ንበ የሚመጣው? ቤትስ ይዛ ነው እንጂ በእጇ እንዲህ እዚህ አይኗን ጠረቅጠረቅ የምታደረገው ቤትስ እየቀባቸው ነው። እንደዛ ካልሆነ እኔ በምንም ወይ የፈለገ ነገር ቢሆን በየቀኑ እንዲህ በየመቶ ኩትር አይልልኝም። ምክንያቱም ውስጤ የሆነ ነገር ሀዘን ካለ ነው። ሀዘን አለ እንዳንል ደግሞ በዙሪያ ያሉ ሰዎች ደስተኞች ናቸው። ቢያንስ አንድ ሰው እንኳን ቢያንስ እንኳን ሌላው ቀርቶ እህቷ እንኳን ልታዝን ይገባል። እህቷም ደስተኛ ነች፣ እናቷም ደስተኛ ናቸው። ባለፈው ትምጣልኝ ትውለድልኝ ነው ያሉት። ምንም አይነት የጥላቻ ነገር አላስተላልፉ። የሆነ ነገር ቢኖር አብርሽን በዛ ልክ እንዴት ዝም ይሉታል ብዬ አስብኩኝ። እና እሷ ግን ደግሞ በዚህ ልክ የምታለቅሰው ነገር በጣም ይገርማል። ባይዘወይ ቀሚሴን እያሳዩዋቸው የቀረጽኩት ቪዲዮ ነው። እኔ ማወራው ከካሜራ ጀርባ ነው የቀረጽኩትም፣ ይሄን በዓሉን ለመስራት ያሰብኩበት ቪዲዮ ነው። ቤተሰቦች እንዳይደብራቸው ነገር ግን የእያንዳንዱን ቤት ገምቻለሁ፣ አይቻለሁ። ምንም አይነት ነገር ጸብ ያለበት የለ። ሁሉም ሰላማዊ በሆነ መልኩ በውልቅጤ ከተማ ቡታጅራን በውልቅጤ ቡታጅራ እያከበሩ ነው የሚገኙት። ምክንያቱም ገጠር ሄደናል ያለው ቡርኪ የዛ ቦታ ነው ውልቅጤ ቦታ። እነ እንትና እነ ጽጌ እዛ ነው የነበሩት ቤተሰቦች። እኔ ጉራጌ አገር የት ነው እንደዛ ገጠር የመሰለ ብዬ ሳስብ እዛ ሆቴል ይዘው እዛ ነው ያሉት። ስለዚህ እና አብርሃምም እዛ ቦታ ሄደዋል። ሁሉም ማለት ነው ሰው። ዛሬ እንግዲህ የመጨረሻው መስቀል ይሆናል። በአስራ ሶስት ጀምሮ ነው እንግዲህ ከጎራጌ ሀገር የሚከበረው ማለት ነው። ዛሬ እንግዲህ የመጨረሻው ነው የሚሆነው መጨረሻችን ችነ ዛሬ እንኳን ለመስቀሉ ለብርሃነ መስቀሉ በሰላም አደረሳችሁ። ሁላችሁም የመስቀሉ ከዳሚ እንድትሆኑ መልካም ምኞቴ ነው። በያላችሁበት እንዲሁም ደግሞ ቤትም ያላችሁ ፍቃዱን ያላገኛችሁ እኔ እግዚአብሔር ብሎ ነው የተፈቀደልኝ እንጂ ወጥቼ አላውቅም። ግን እንደዚህ እንደዚህ ፓርቲ አለ ባላችን ነው ምናምን ስላት እሺ በቃ ሄዱ ምናምን አለች። ጓደኛ አለች ጋር ብሬያት ምሰራ ማለት ነው ከእሷ ጋር ነው ሄደው ማለት ነው። እሺ አለችኝ እንጂ እኛ አሁን እረፍት አንወጣም እንደ ኮንትራክት ቤት ነው የምሰራው እኔ አሁን ማለት ነው። ሶ እድል ነው። አንዳንድ ጊዜ እድሉን አግኝታችሁ ሄዳችሁ ሜት ጠቀማችሁ ካላችሁ በጣም ጥሩ ፏፍሽ ብላችሁ ለመዋል ያብቃችሁ። እኛም ደግሞ እኔም ደግሞ በዚህ መልኩ ማስታወሻም ጭምር ነው ጥምቀትን በዚህ መልኩ እውላለሁ ማለት ነው። ሌላው ሲቀጥል ደግሞ ዘንድሮም ያለቃቅሳል እንትና ማለት ነው ምንቴ ስለ ሀይሚ አፈቅራታለሁ ወዳታለሁ። ዘንድሮም አይቆርጥለት ተስፋ እንደው የሚሆንህን ሰው እያየ ብታፈቅር ምን ይልሃል? አሁን አንተ ቆይ፣ የምንቴ ነገር በጣም ነው የሚገርመኝ። ምናለ ብሩኬ አግኝቶት ማለት ነው አንድ ሁለት በቃ የሆነ ቢያስነጥ ሰው ከዛ በኋላ ፍቅሩም ደስታውም ይወጣለት ነበር ብዬ አሰብኩኝ። አይቀርም መገናኘታቸው። አሁን ላይ ሳስበው ለምን እየቆሰቆሰ ነው ያለው? ለማንኛውም ምንቴ ከራስ ጋር ብትሆን በጣም የተሻለ ነው ብዬ አስባለሁ። የእኛ ውድ ቤተሰቦች ምከሮት፣ ዝከሮት፣ አታበረሳሱት። ምክንያቱም ሐይሚና ብሩኬ አሁን ላይ ልጅ ለመውለድ እቅር ላይ ናቸው። በየቦታው ስትሄድ ብሩኬ ተለማመጂ እያለ ነው። ቤተሰቦቹም ደግሞ ሞራል እየሰጧት ነው ለሐይሚ በብሩኬ ተለማመጂ፣ እንደዚህ ሁኝ፣ እንደዚህ አድርጊ እያሉ ነው። ያው ሁለቱም እኩል እድሜ ላይ ስላሉ ምንም ነገር ይከብዳችኋል ብዬ አላስብም። አሁን ላይ ደግሞ ቴክኖሎጂ እንደምታዩት ነው። እንግዲህ እንዲህ ሸቀርቅር ስልባችሁ እንደማይደብራችሁ ባለሙሉ ተስፋ ነኝ። ያው ጊዜው መስቀል ነው፣ ቀኑ መስቀል ነው ብዬ ነው። አሁን ኦልሬዲ አስራ አንድ ሰዓት ባስ ይመጣል እንሄዳለን ማለት ነው። ይህን ከመውጣቴ በፊት የቀረጽኩላችሁ ነው። የኛ ውድ ቤተሰቦች ፈታዘና እንድትሉ ዛሬ እነቡቡየም እንግዲህ ይመጣል ብዬ ተስፋ አደርጋለሁ። እናንተ ሁሉም ሰው ግን የጉራጌን ልብስ ለብሰው ሲዘንጥ ሀይሚዬ ለምን አልለበሽም? ብሩክዬ ለምን አልለበስክም? የጥያቄ ነው። እናንተ ልጆች ጉራጌ አደላቸው ወለየ ናቸው። እንዲ ቆይ ወለየ ሳይሆነ አይቀሩም ቤተሰብ፣ ምክንያቱም አልለበሱም። ሀይሚም አልለበሰችም፣ በፍጹም ማለት ነው። ብሩኬም ምንም አልለበሰም። በእርግጥ ወንዶቹ የለበሰ ወንድ የለም። ነ ተንቢም ሲቃውጡት የነበረው ያው በራሳቸው ልብስ ነው የጉራጌ ልብስ አይደለም። ግን የተንቢ ከአንዴም ሁለቴም ሶስት አራት የለብሳለች። ሄሉ ብቻ ናት የለበሰችው፣ ሄሉና ፍቅር ለብሳለች። ሩታ አምና ለብሳ ነበረ፣ ዘንድሮ በለቅሶ ነው ያሳለፈችው ማለት ነው። ቀጣይ ከልጅሽ ጋር ታቅፈሽ የምታሳልፊበትን ጊዜ እንዲያመጣልሽ መልካም ምኞቴ ነው። ሌላው ሁላችሁም የዩቲበር ላይ የሚሰራ ነገር ፌክ መሆኑን ማወቅ መቻል እንዳለባችሁ እኛ ትንንሽ ዩቲበሮች ጥንቅቅ አድርገን ነግረናችኋል። ምክንያቱም እናንተ የማዳም ቅመሞች እኛ ቦታው ላይ ስላለንበት ድካሙን ለሰው ልጅ ጭንቀትን ስለምናቅ ያለንን ነገር አካፍለናችኋል። እናንተ ደግሞ አሜን ብላችሁ መቀበል የእናንተ ፋንታ ነው። ነገር ግን ነገሮቹን ሁሉ አምኖ ከመቀበል እኛን መሳደብ ይቀላችኋል ማለት ነው። ግን እኛ እየቀናን ወይም ደግሞ ሌላ ነገር እያሰብን ሳይሆን ሁሉንም ነገር በመጠኑ እንድታደርጉትና እውነታውን ማወቅ እንዳለባችሁ ለስራና ለስራ ብቻ እንደሆነ እነሱ የሚያደርጉት እንድታውቁ ስለምንፈልግ ነው። እያንዳንዱ ሰው በሚሰራው ቪዲዮ እየመጣን ሀሳብ፣ አስተያየት የምንሰጣችሁ ለእናንተ ይጠቅማችኋል በሚል ነው። አንድ ሰው የሆነ ይረዳችኋል በሚል ይረዳችኋል ብሎ በሚያስቡት ነገር እርዳታችሁን በኦንላይን ሆነው እንደዚህ እንደዚህ አይነት ነገር ባታደርጉ ብሎ ይመክሯችኋል። ለስደተኛ የሚጠቅም ነገር ሰው ይሄም ደግሞ ብዙዎቻችሁ ታመምን፣ ተቀነጠስ፣ እንደዚህ ሆን እያላችሁ ሆስፒታል ከምትኙ ራሳችሁን ቆም ብላችሁ ማሰብ፣ የሚሰሩትን ቪዲዮ በደንብ ማየት፣ ምኑ ጋ ነው እውነት፣ ምኑ ጋ ነው ውሸት የሚለውን ብታየው በጣም ጥሩ ነው ብዬ አስባለሁ። የእኔ ውድ ቤተሰቦች በጣም አድርጌ አመሰግናለሁ። መልካም በዓል ይሆንላችሁ። ባይ ባይ፣ ውዳችኋለሁ።